ሰላም እንዴት ውላችኋል ተመልካቾች ከሰአቱ የዜና ኢትዮጵያ የቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ ላለፉት ሁለት ቀናት በአዲስ አበባ የተደረገው በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም ስኬታማ እንደነበር የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ ከ69 ሀገራት የተወጣጡ ኢንቨስተሮችን ጨምሮ በርካታ የኢትዮጵያ የልማት አጋሮች በተሳተፉበት የቢዝነስ ፎረም የአንድ ነጥብ ስድስት ቢሊዮን ዶላር የኢንቨስትመንት ስምምነቶች መጽደቃቸውን ተጠቅሷል። የፎረሙ መጠናቀቅን አስመልክቶ መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ ባለፉት ዓመታት መንግስት ያደረጋቸው ማሻሻያዎች የውጭ ቀጥተኛ ኢንቨስትመንት እንዲያድግ ማድረጋቸው በፎረሙ ላይ ተንጸባርቋል ብለዋል። የማክሮ ኢኮኖሚ ሪፎርማችንም ዋነኛ ማጣት ማጠንጠኛው ሰፊ ቀጣይነት ያለው ስፋት ያለው ኢንቨስትመንት በኢኮኖሚ ውስጥ እንዲካሄድ ነው። ይሄ ኢንቨስትመንት ደግሞ ከሀገር ውስጥ ከምንሰበስበው ቁጠባ በተጨማሪ የውጭ ኢንቨስተሮችን በስፋት ወደ ኢኮኖሚያችን ማምጣት ዓላማ ያደረገ ነው። በዚህ ረገድ የዛሬ ሁለት ቀን የተደረገው መድረክ ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው፣ በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል። ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው። የኢንቨስትመንት ፎረሙ ኢትዮጵያ ያላትን የኢንቨስትመንት እድሎች ከማስተዋወቅና መንግስት ለውጭ ቀጥተኛ ኢንቨስትመንት የሰጠውን ትኩረት ከማስገንዘብ አንጻር ውጤታማ ስራ የተሰራበት መሆኑን የኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ተናግረዋል። አጠቃላይ የኢትዮጵያ መንግስት በተለይ ለኢንቨስትመንትና መሰል ጉዳዮች ቁርጠኛ መሆኑን በተለይ መንግስት የውጭ ቀጥተኛ ኢንቨስትመንትን ብሎም የሀገር ውስጥ ኢንቨስትመንቱን በመደገፍ ረገድ ያለው ቁርጠኝነት በፖሊሲ በሕግ እንዲሁም ደግሞ በተግባርም የተረጋገጠ ስለመሆኑ ደግሞ ሌላኛው ኢትዮጵያ መንግስት ቁርጠኛ ነው ብለን ደግሞ ያንን የምናሳይበት ነው ማለት ነው። ከዚህ አንጻር ስንመለከተው ከሁሉም አላማ አንጻር ካስቀመጥነው ግብ አንጻር ስንመለከተው አጠቃላይ ፎረማችን ያሰብናቸውን ያቀድናቸውን አላማዎች በማሳካት ረገድ በጣም ውጤታማ ስኬታማ ነበር ብለን ልናነሳው እንችላለን ማለት ነው። ኢትዮጵያና የቻይና ሺንዲያንግ ግዛት በአምራች ዘርፍ በቴክኖሎጂ በግብርናና በሌሎች መስኮች በጋራ ለመስራት ተስማሙ። በኢትዮጵያ ትግበራ ላይ የሚገኘው የማክሮ ኢኮኖሚ ሀገሪቱን ተመራጭ የኢንቨስትመንት መዳረሻ እያደረጋት እንደሚገኝም ተገልጿል። ኤዶም አማረ ተጨማሪ አላት። ኢትዮጵያና የቻይናዋ ሺንጂያንግ ግዛት የኢንቨስትመንት ትብብርና የልምድ ልውውጥ በአዲስ አበባ አካሄዱ። በመድረኩ ከፍተኛ የመንግስት የስራ ኃላፊዎችና የሁለቱ ሀገራት ባለሀብቶች ተገኝተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራ ኢትዮጵያና ቻይና በኢኮኖሚ በተለይም በንግድና ኢንቨስትመንት የላቀ ግንኙነት እንዳላቸው ጠቅሰው በቀጣይ በመሰረተ ልማት፣ በአምራች ዘርፍ፣ በግብርናና በቴክኖሎጂ እንዲሁም በሌሎች መስኮች ያላቸውን ግንኙነት ይበልጥ እንዲጠናከር መስራት ይገባል ብለዋል። ኢትዮጵያ ኢትዮጵያና ቻይና በጋራ መተማመን በትብብርና ዘላቂ የህዝብ ለህዝብ ትስስር ላይ የተመሰረተ ታሪካዊና ስትራቴጂያዊ አጋርነት አላቸው። ይህ ግንኙነት ትርጉም ባለው የኢኮኖሚ ተሳትፎ ሁለቱ ሀገራት ያላቸውን አጋርነት በማጠናከር በግብርና፣ በቴክኖሎጂ፣ በአምራች ዘርፍና ሌሎችም የምንሰራበት ነው። ለዚህም ኢትዮጵያ ቁርጠኛ ናት። ኢትዮጵያ በሁሉም መስክ ፈጣን እድገት እያስመዘገበች መሆኑን የገለጹት በኢትዮጵያ የቻይና አምባሳደር ቼን ሀይ ሀገሪቱ ለኢንቨስትመንት ተመራጭ መዳረሻ እየሆነች ነው ብለዋል። ኢትዮጵያ በአፍሪካ ተመራጭ የኢንቨስትመንት መዳረሻ ሀገር ሆናለች። በዚህ በኩል በቀጠናው ለሚገኙ ሀገራትም ማሳያ መሆን ትችላለች። ከዚህ በተጨማሪ ሀገሪቱ የብሪክስ አባል መሆኗ ደግሞ ትብብራችንን ይበልጥ እንድናጠናክር እድል ይፈጥርልናል። የሺንጂያንግ ግዛት ባለሀብቶችም በኢትዮጵያ የተሳካ የኢንቨስትመንት ተሳትፎ እንዲኖራቸው ኤምባሲያችን አስፈላጊውን ድጋፍ እንደሚያደርግ አረጋግጣለሁ። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን በማክሮ ኢኮኖሚ ማሻሻያው ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ ማድረግ መቻሉን ጠቅሰዋል። ኢትዮጵያና ቻይና ለረጅም ዓመታት የዘለቀ ና እያደገ የመጣ ግንኙነት የፈጠሩት በመከባበር በስትራቴጂካዊ ትብብር እና የጋራ የኢኮኖሚ እድገትን መሰረት በማድረግ ነው። ኢትዮጵያ በመሰረተ ልማት በኢንዱስትሪና በቴክኖሎጂ ዘርፎች ላስመዘገበችው እድገት ቻይና ጉልህ የልማት አጋር ሆና ቆይታለች። በአሁኑ ወቅት የቻይና ኩባንያዎች በማኑፋክቸሪንግ፣ በግንባታ፣ በኢነርጂና በቴሌኮሙኒኬሽን የመሪነት ሚና በመጫወት ላይ ይገኛሉ። የኢትዮጵያ መንግስት ያደረገው የማክሮ ኢኮኖሚ ማሻሻያም ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ እንድትሆን አስችሏታል። ወደ ኢትዮጵያ መጥተው ኢንቨስት ለማድረግ የሚፈልጉ የቻይና ባለሀብቶች በልዩ ሁኔታ እንደሚስተናገዱም ተገልጿል። ተመልካቾች የዜና ኢትዮጵያ የቢዝነስ ዘገባችን እንደቀጠለ ነው። በተለያዩ የሀገሪቱ ክፍሎች በማህበር ተደራሽተው በጋራ የሚሰሩ ወጣቶች ውጤታማ እየሆኑ እንደሚገኙ ይገለጻል። በርከት ያሉ ወጣቶች በዚህ መልክ የስራ ድል ተጠቃሚ መሆንም ችለዋል። ሪፖርተራችን አገርነሻ የልኝ በማህበር ተደራሽተው በተለያዩ ማሽኖችንና ጥገና ላይ ከተሰማሩ ወጣቶች ጋር ቆይታ አድርጋለች። ከማህበሩ ስራ አስኪያጅ በት እንከታተል ሁለት አይነት ስራ ነው የምንሰራው። አንድ እድሜያቸውን የጨረሱ ማሽኖች እንደገና አፕግሬድ እናደርጋለን። ሴፍቲ የሌላቸው ሆልዶች የነበሩ ስፒድ ኮንትሮላቸው ማኑዋሊ ተቆጣጠሪያቸው እሱ ዲጂታሊ በስፒድ ኮንትሮል ተደርጎ በኢንቨርተር ተደርጎ ማሽኑ በጣም አዘምኖ አሁን ካሉ ጋር ተወዳዳሪ ሆነው እንዲሰራ እናደርጋለን። አንድ ሰው ይመጣል፣ ሀሳቡን ይነግረናል። ሀሳቡን ሲነግረን ያን ሀሳብ በዲዛይን ደረጃ አስቀምጠን ከኢንተርኔት ላይ አውርደን ኮፒ የሚደረገውን ኮፒ አድርገን በራሳችን ማስተካከል እንደ ሀገሪቱ ነባራዊ ሁኔታ መስተካከል ያለብንን አስተካክለን ነው የምናመርተው። ትልልቅ የሪሳይክል ስራ የሚሰሩ ድርጅቶች የእኛ ማሽን አዘው ድጋሜ አዘዋል። አብዛኛውን የኢትዮጵያን ገበያ የተቆጣጠረው የቻይናና የህንድ ማሽን ነው። ከነሱ ጥራቱ የተሻለ አድርገሽ ካሳያሽ በአንድም ሰው ይፈልጋል። በፊት ዶላር አስፈቅጄ እንደገና እሱን በኮንቴነር ጨኝ ጠብቄ ለምን አላሰራም እዚሁ? ብለው ነው ያሰሩት። በእኛም በሌሎችም እንደዚህ የሚሰሩ ኢንዱስትሪዎች እንደዚህ ጦሮች ስራ የሚሰሩ አሉ። አሁን ልምዱ በደንብ ሰው ውስጥ አመኔተው ተፈጥሯል። እኛም ቦታ በማግኘታችን ትልልቅ ማሽን እንሰራለን። አሁን በኪሎ ደረጃ እስከ 3000 ኬጂ የሚመዝኑ በዛይዝ ደረጃ እስከ 34 ሜትር ድረስ ይሄ ቦታ ስላለ ነው። ያ ቦታ ባይሰጠን ኦልሬዲ እኛም የስራ ተነሻ ተሳሽነቱ አይኖረ ነው። አንድ ማሽን ትልቅ ማሽን እስኪመረት አንድ ወር ይወስዳል። በዛ አንድ ወር ጊዜ ውስጥ እነዛን ጊዜ የባለሙያዎች ሰብስበሽ ስትራክቸሩን ታሰሪያለሽ። እነሱ ስትራክቸሩን ከሰሩት በኋላ ይጨርሳሉ። ስራቸው ፔንቲንጎች አሉ። ቀለም ቀቢዎች ደግሞ መጥተው የራሳቸውን ጊዜ ወስደው ደግሞ ይሄዳሉ። ለስራው ፍጥነት ሲባል ማለት እና ጥራት በቋሚነት አሰራለን። በጊዜያዊነት ደግሞ 15 25 አሉ። ግን ፋይናንስ በጣም ፈታኝ ነው። ይህንንም ሰርተሽ ደግሞ የታዘሽው ስራም ሲመጣ ኦልሬዲ ካንቺ 70% ከሰውዬ 30% ነው ቅድሚያ የከፈለው። ያ ራሱ ፈታኝ ይሆናል። የሆነ ብራንድ ማሽኖችን ኤክስፖርት ማድረግ ነው። ምክንያቱም አሁን ያልኩሽ እነዚህ ማሽኖች በሙሉ አፍሪካ፣ ምስራቅ አፍሪካ ጨምሮ ከህንድና ከቻይና ነው የሚያስገቡት። በቂ ቦታ፣ ሰፋ ያለ ቦታ ብናገኝ፣ ትእዛዝም አንጠብቅም ስለምናቃቸው ሪሰንትሊ የሚፈለጉ ማሽኖች እያመረትን እናስቀምጣለን። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። ተመልካቾች፣ እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያዥ የግብይት መረጃዎችን ተከታተሉ። ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኔ ነበርኩኝ። በያላ